እኔ ግራ ይገባኛል። መግለጽ ማን ነው አዚም ያደረገብን እንዴ! መሞትን መናገር በልኩ ውቁ እኮ ይባላል፣ ድረሱልኝ እኮ ይባላል፣ ተጎዳው እኮ ይባላል። እንዴ! ይሄ ሁሉ ይሄ ሁሉ መከራ እየደረሰ በጣም ትልቅ ቤተክርስቲያን፣ ከሰባ ሚሊዮን ህዝብ ተከታይ በላይ ያላት ቤተክርስቲያን ዝምታዋ የውቅያኖስ ዝምታ ሲሆን በጣም ያስፈራኛል በጣም ያናድደኛል በጣም ጥያቄ ውስጥ እንድገባ ያደርገኛል እና ያንን ያለማወቅ የመደንዘዝ ድንዛዜ ቅጣት አለው እኮ ድንዛዜ መልክ አለው ደረጃ አለው እንዴት ሰው ይህን ያህል ይደነዝሳል በመርፌ የተወጋ ማደንዘዣ እንኳን የተሰጠው ሰው ለሕክምና ጊዜውን ጠብቆ ድንዛዜ ይለቀዋል። እኛ ኮ ማይለቅ ድንዛዜ ነው መርፌት ውጋ ነው። እና ደግሞ እንደምለው ሌላው ሲናገር አንተ አትናገር አፈኛ ሆንክ ተናጋሪ ሆንክ፣ ነገር አታባብስ፣ አታቀጣጥል፣ አብረን የኖርነውን ወዘተ ወዘተ። ይሄ የሰላም መርህ አይደለም። የሰላም መርህ ማለት አንቺንም እንደ ሰው እኔንም እንደ ሰው ሁለታችን ተገነዛዝበን መኖር ማለት ነው። ሰው አንቺም ትናገሪያለሽ ያደረስኩብሽን በደል እኔም እናገራለሁ ያደረስሽብኝን በደል፣ ስህተታችን እናርማለን። እኔ ተሸክሜ አንቺ እንድትኖሪ ወይ አንቺ ተሸክመሽ እኔ እንድኖር መፍቀድ አደለም። ያ ሰላም አደለም፣ ሌላ የጦርነት መልክ ነው። ስለዚህ እኔ እንደው በጣም አጠነከርከው እንዳልባል እንጂ ጥያቄ ላይ ነኝ። ምንድን ነው ያደነዘዘን? ምንድን ነው እንደዚህ ልፍስፍስ ያደርገን? ምንድን ነው እንደዚህ መሬት እንዲህ ቅጥ ያለው እኮ ጥሩ ነው ማለት እንደው እከብርበታለው እኔ ዝቅ ልበል ይርገጠ ሌላው ብሎ እኮ በማሰብ ቢሆን በጣም ጥሩ ነው እየተብሰከሰኩ እና ደግሞ ከሳሽ ሆኖ መምጣት ዝም ብላችሁ እናንተ እያላችሁ ደግሞ ወዘተ ደግሞ ብሎ ይመጣል ይሄ በጣም የተለየ ፓራዶክስ ነው ባይዘው ወይ ስለዚህ ይሄንን ሳይ ከጥያቄ መውጣት አልችልም ይከብደኛል አሁንም ጥያቄ ላይ ነኝ እኔ ምንድን ነው የሆን ነው ማን ነው አዚም ያደረገብን? ማን ነው ክፉ የዋለብን የሚለው ላይ አሁንም ጥያቄ ላይ ነኝ። አልተመለሰልኝም። በቅርብ ጊዜ የሚመለስ እንደሆነ አላውቅም። የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን ወገኖቻችን አደሉ? ሀዘናቸው እንደዚህ በአንዴ ነው ከውስጣችን የሚወጣው? ይሄ ሕፃን ልጅ የእኛ ልጅ አይደለም? ምን ነው ታዲያ? ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ፣ ቸኮላችሁ። የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የእነዚህም ባለማዕተቦች ጉዳይ ጉዳያችን ብለን የሚያስለም እንከበደ ከርዕስ ወደ ርዕስ ከሆነ ነገር ወደ የሆነ ነገር በጥርፊያ መጋባት አሬ ሰለቻል። ድምፃችን ድምጻችን ማሰማት ጥሪ ማቅረብ እባካችሁ አትንኩ ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉ ለማለት እንኳ እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? ኧረ ግዴለም ኦርቶዶክስ አን ከልባችን ነው። ሃይማኖታችን ተከብሮ ያለማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። አልበጥስም። አዎ ሰላማዊ ሰልፍ እንውጣ። በቃ እኛ ኦርቶዶክሳውያን መኖር አልቻልንም። ሰላማዊ ሰልፍ እንውጣ። በቃ እንውጣ። ሰላማዊ ሰልፍ እንውጣ። ዛሬ በቀን 28 በዚህ ዛሬው ዕለት ማለት ነው አርቺ ላይ ዘጠኝ ሰዎች መገደላቸውን ሰምታችሁ፣ እስኪ ይሄን ሼር ኮፒ ሊንክ እያደረጋችሁ ለምንድን ነው ለብዙ ሰዎች የማታደርሱት? ለምን ለምን፣ ወገኖቻችን ለምን ይሞታሉ? እኔ አልበት ሰላማዊ ሰልፍ እንውጣ። እኔ የምፈልገይ ቀጥታ ቀጣይ እንውጣ። ተዋናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ይገረም ደጀን ይባላል። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይት ሸዊት ከበደ እባላለሁ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይት ቅድስት ገብረስላሴ ይባላሉ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተ ክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ ይቃወማለሁ። የቅዱስ ሲኖዶስንም ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና መቅተን ቤተክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት እተጋለሁ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያንን ክብርና ልዕልና መንግሥት እንዲያስጠብቅልን እጠይቃለሁ። አላህ አክበር እያሉ ነው ያረደ። አይናችን እያየን አርደው እንኳን እንኳን እንደ ሰው አጥተው ነው የታረደበትን ብሎ ነው በእንጨት እየውሱ አይኑን አውጥተውት እያየን እንደዚህ ያደረጉት። ይህንን እያየን ነው እንደዚህ ያደረጉት። ሌላ ደግሞ እንግዲህ ፍጅስ በጣም የሚከብድ ነው። ሌሎችም ታርደዋል። እህት ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምጠኛ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው በድንጋይ ተጨፍጭፈው ከዚህ በላይ የ አርደውታል። በጀርባውን አዙረው ያረዱት